እስኪ ግን እስካሁን ካጠናሁት ትንሽ ከለስለስ ላድርግ። የመጀመሪያዋ የኢትዮጵያን የሴት ፕሮፌሰር የዓለምፀሐይ መኮንን ትባላለች። ዘፈርሽ ኢትዮጵያን ፊሜል ፕሮፌሰር ይዝ የዓለምፀሐይ መኮንን ለካ ሴት። እኔም እንደዚህ አድርጌ ጠንክሬ ካጠነው ስሜ ይጠራል ማለት ነው። እንደሷ ፕሮፌሰር እሆናለሁ። ግን በጣም አደንቃታለሁ። አንቺ እንዲያው ምን እያደረግሽ ነው? አሁን እዚህ እያጠናሽ ነው አይደለ እንዲሁ አሁን ሴት ተምሮ የስ ሲደርስ አይተሽ ነው እንደዚህ አንገትሽ እንደፍተሽ እንደዚህ የምትጨነቂ? ባክሽ አንተ ባለፈው አኪም ቢሄድህ አንተ ሴት አይደለ? አኪም አክመ ያዳነች እንዴ? ዘርስ ከማን ጋር ነው ቆየ፣ ምን ነካህ እንዴ ሴትን እንደዚህ የምትል። ይኸውልሽ ያም ሆነ ይህን የምነግርሽ ይሄ በሰማይ ላይ ቦምብ የሚጥሏሉ ወደ መሬት ወደ ሆስፒታልም ወደ ግብሬውም እየጣሉ አሉ። ከውጭ የሚመጡ እና ተምራችሁ ተመራምራችሁ እነዚህን መምታት። እኛ ቦምብ ስሩልን አላለን። እነዚህን መምታት የሚችል ግን እንፈልጋለን፣ በቅርብ ማለት ነው። ሌሎችም ይሄንን የሚሰሙ ካሉ እነዚህን መምታት የሚችል እንፈልጋለን እኛ እጦቢያውያን። ስለዚህ እንደዛ ማድረግ ቻሉ ካልሆነ ይቅር ይቅር ካልሆነ ቶሎ ቶሎ ብንድራችሁና የቅበላና የፋሲካ ብታበሉን ሰርጋችሁን ብልበላን የሚሻለን እንጂ ለምንላችሁ እኛ ይህንን ነው እያላችሁ ያለ ሌላ ነገር አንፈልግም። ኦፍ ክላማ አንተ ብታዳምጡ ብዙ ታወራለህ። ጓደኞቼ እስኪመጡልኝ ድረስ ነው እንጂ ስንቄ ወላ እኮ ተቋጥሮልኛል ሊሄድ ነው። አንተ አሀ